ሊአነ ነቢይ ሰለላሁ ዐለይሂ ወሰለም ኢስተስና ዐንደማ ዘከረል ፊረቅ። ነቢያችን ዐለይሂ ሰላቱ ወሰላም የተለያዩ ፊርቃዎችን፣ ጉርቦችን፣ ቡድኖችን ከተናገሩ በኋላ አንዷ ናት የምትድነው። ኩሉሃ ፊ ናር ኢላ ዋሒዳ፣ ሁሉም ፊርቃ ቡድን የሳትናት አንዷ ስትቀሪላል። ነቢያችን ሰላቱ ወሰላም አህሱናዎች ፍርቅትና የምትድነው ቡድን ከሚባሉት እነሱ ናቸው ማለት ነው። ነገ ከዮም አልቂያማ ከእሳት የሚድኑት አጣኢፈቱል መንሱራ የምትረደዋ ቡድን እነዚህ የነብዩ ሰለላሁ አለይሂ ወሰለም ተከታዮች ናቸው። ጣኢፈተል መንሱራ ይባላሉ። አልሙዕተሲሙን አልሙተመሲኩን ቢኪታቢላህ ወሱነት ረሱሊሂ ሰለላሁ አለይሂ ወሰለም አህለሱናዎች ቁርአንን አጥብቀው የሚይዙ

ማ አና ዓለይህ ወአስሓቢ እኔና ሰሓቦቼ ያለንበትን የያዘ ነው ትክክለኛ ይህንን መንገድ ተከትሏል የሚባለው ብለዋል። እሳቸው የነበሩበት ምንድን ነው? ነቢያችን ዓለይሂ ሰላቱ ሰላም መውለድ ላይ ነበሩ። እስቲ የራሳ ሽርክስ ነበረ? ቢድዓስ ነበረ? በነቢዩ ሰለላሁ ዓለይሂ ወሰለም ዘመን አልነበረም። ስለዚህ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ያልነበረ ሁሉ ቢዳዓ የምንለው ነው። ለዛ ትክክለኛ አህለ ሱና አሁን አሻዕርያን በሉት አህባሽም ይሁን ጀህሚያ ሙዕተዚላ፣ የተለያየ ሽርቅ አህለ ሱና ነብይ አህለ ሱና ለመሆኑ የነብዩ ሰለላሁ ዐለይሂ ወሰለም መንገድ ላይ መሆኑ መረጋገጥ አለበት። አህለ ሱና ነይ ካለ ሀያ ነብይ የሚሰሩት ምንድን ነበር? ይህን ይሰሩ ነበር ወይ? አይ አይሰሩም። ምን ችግር አለው ካለ አህለሱና አይደለም። ይሄ አህለልቢድዕ ነው። አህሉ አህዋእ ከሚባሉት ነው። የልብወለድ የስሜት ተከታይ ይባላል። ሁም ልቁድወቱ አሳሊሐ፣ ጥሩ የሆኑ አርዓያዎች ማለት አህልሱናዎች ናቸው። አለነ ይህዱነ ኢለ ልሓቅ ወቢህ የዕመሉን፣ በሀቅ ሰዎችን የሚመሩ በሀቅ የሚሰሩ እነሱ ናቸው። ስለዚህ አህለሱናዎች ኺያሩ ናስ ናቸው፣ ከሰው ሁሉ ምርጥ ማለት። እዚህ ምድር ላይ አህለሱና ነው አልቢ

ስለሚቆዩ ቢድዓ ስለሚያበዙ ቢድዓ ነው ከየትም ቦታ ፈለገው ቢድዓ ነው የሚሰሩት እና አህለ ሱናዎች ከዚህ የተለዩ መሆናቸው የነብዩ ሰለላሁ ዐለይሂ ወሰለም ትክክለኛው ነባሩን ኢስላም የያዙት አህለ ሱናዎች መሆናቸውን በዚህ ይታወቃል። ማለት ስለዚህ አህለ ሱና ነን ሲሉ አሽሪያና ማቱርዲያ ነን የሚሉ አሁን ደግሞ ያንን ጭምብል የለበሱ አህባሾች አህለ ሱና ማለት እኛ ነን አሽሪያ ማቱርዲያ ነው ወፈወዷ ነው። የተለያየ ስም ይስጡት፣ ግን ቁርአንና ሐዲስ ጋራ የሰለፎች አካህር ጋር የእናንተ ንግግር ይገጥማል አይገጥምም? መፈተሻ አለበት። ስለዚህ ተፈትሾ ወርቀዋል። እነሱ የቀብር አፈር መብላት፣ ቀብር አፈር ላይ መንከባለ፣ ሰውን ወዴት ነው የሚጠሩት? ሙስሊሙን ወዴት ነው የሚጠሩት? የቀብር አፈር እንዲበላ ነው ጥሪ እያደረጉ ያሉት። የቀብር አፈር ላይ እንንከባለሉ ከባለሉ ቁርአንና ሐዲስን አንቀበልም አቅላችን ጋር ስለማይገጥም ግን ቂሷ ሲሆን ቂሷ ቂሷ ሲሆን ቀጥታ ይቀበላሉ። ለምሳሌ በአሱና በሚባለው ቲቪ ላይ አንድ የሆነ ቃልቻ ብቅ ብሎ የነሱ ቃልቻ ነው። ሸሆቻችን ቡና ጠምቷቸው ብሎ ነው እንግዲህ ሲናገር የነበረው። ቡና ጠምቷቸው፣ እሳት ጠፍቶ፣ ደረሶች እሳታተ ቡና ማፍሊያ ሸሆቹ ካፋቸው ሶስት ጊዜ እትፍ እትፍ እትፍ ሲሉ፣ ሶስት የእሳት ጉማዥ ጉምድ ጉምድ እያለ ካፋቸው ወጣል። እንግዲህ በህይወት ያለ ዝኙ አካባቢ ያለ ቃልቻ ነው ሚዲያ ላይ መቼ ማየታችሁ ሊሆን ይችላል ከዛ ካፋቸው በወጣው ሰዓት አቀጣጥለው ቡናው በጡሌ ቡና ተፈልቶ ሾዎቹ ቡና ጠጡ። ቡና ሱስ ነበረባቸዋል እንደ ያለውን ቅንጭላታቸው ይቀበላል። ግን እሱ ሐዲሱ ሱሂ ሆኖ ሙተሲል ሆኖ ዘጋቢዎች ታማይ ሆኖ ነቢዩ ያሉት ቢሆን እንኳ አቅላችን እምቢ ካል አንቀበልም አሉ እና አቡጀህል እና ቡልሃብ እና አቡ ጀህል እና እና አቡልሃብ እኮ የነብዩን ሰለላሁ ዐለይሂ ወሰለም ያመጡትን ዲን አቅላቸው አልቀበል ብሎ ነው። ቢያሉት እኮ ነብዩ ዐለይሂ ሰላቱ ሰላም ሰማይ ህጅ የመጣሁ ሲሏቸው የመካ ሙሽሪኮች ቢያሉ አቅላቸው ቢያለ። አህባሽ ማለት ከመካ ሙሽሪክ ከሙሽሪኩ አረብ ከነ አቡ ጀህል ጋር ወላሂ አቂዳቸው ትስስር ያለው እነዛም አቅላቸው አይቀበልም፣ እነዚህም አቅላቸው አይቀበልም። ላ ፈርቃ በይነሁማ እነዛም ያጋራሉ፣ እነዚህም ያጋራሉ። ስለዚህ ከእንደዚህ ያለ መርዛማ ቡድን ራሳችንን ማዳን ነፃ ማውጣት ይኖርብናል። አሰላሙ ዓለይኩም ወራህመቱላሂ ወበረካቱ።